ቤተሰብ ዛሬ እስኪ እየተንቀሳቀስኩ ትንሽ ላሳያችሁ። ያው ጠፈቻም ስለከረምኩኝ ትንሽ እንቅስቃሴ እያደረኩ ስለሆነ ለዛ ነው የጠፋሁትኝ። ከዛ ደግሞ ብዙም ሸበክ አልነበረኝም። ና እና ሲቀጥል ማለት ነው እችን ሀገር እስኪ የሚያውቅ በኮሜንት ኮሜንት በኮሜንት አሳውቁኝ። አሰላሙ አለይኩም ወረሕመቱላህ ወበረካቱ፣ ውድና የተከበራችሁ ውድ ውድ ውድ የእምኑሩ ቤተሰብ፣ ወይ እንዴት ናችሁ? ደህና ናችሁ ወይ? ተናፍቃችኋል። ሀባይ ተናፍቃችኋል። ይቅርታ ለድምፄ ድሞ እና እንዴት ናችሁልኝ? እንዴት ከረማችሁ? ደህና ናችሁ ወይ? እንዴት ይዟችኋል? ኢትዮ እንዴት ነው ያው ጠፍቻለሁ። ብዙም ሸበካማ አልነበረኝም ሰሞኑን። እንግዲህ እንሻላ ካሁን በኋላ አልጠፋም ካላል ባላ ፍቃድ ማለት ነው። እና እስኪ ዛሬ ደግሞ ትንሽ እንቅስቃሴ እያረግና አግመል አፍየል ወደ ግመል አግመል ወደ መኪና ስለተቀያየረ መንገዱ ማለት ነው። እስኪ እንግዲህ ዛሬ ደግሞ ትንሽ እየተንቀሳቀስኩኝ ላሳያችሁ አገሪቱን። ማን እንደሆነ በኮሜንት ግለጹ በነገራችን ላይ ሽልማት አለው። እቺን ሀገር ያወቀ ይሸልማል ማለት ነው። ብዙም አላበዛባችሁም። ትንሽ ደቂቃ ነው የምቀርጸው ቪዲዮውን እስከ መጨረሻ እንድታዩት ማለት ነው፣ ሳትሰለቹ። አይናችን ዞረ መኖሩ በሰላምሽ ነው ወይ? ጠፍተሽ ከርመሽ ደግሞ በመኪና ታዞሪ እናለሽ እንዴ? እንዲያትሉ ያው ትንሽ ቀረጽ አድርጌ ላሳያችሁ ብዬ ነው። ቤተሰብ እና እንዴት ናችሁልኝ? ደህና ናችሁ ወይ? በጣም ተናፍቃችኋል። የኔስ ሶች ማለት ነው። በጣም ነው የተናፈቃችሁት። በውስጥ የመጣችሁም ያው የምትጽፉልኝ ያላችሁ ሀባይብ ያው ዝም ሸበካ ስላልነበረኝ ቅርታ አልመለስኩላችሁም። አሁን ነው እንትን ያያየሁት ማለት ነው። እና እንሻላ ካሁን በኋላ አልጠፋም ባላ ፈቃድ። ናችን ቪዲዮ እስኪ እስከ መጨረሻው እያያችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እሙን ኑሮ እስከምትመጣ ድሞ አጠብቁ። ላይክ አርጉ፣ ሰብስክራይብ አርጉ። ሰብስክራይብ የሚገርማችሁ ነቅነቅ አላለም፣ በቃ እዛው ነው ቁጭ ያለውና ይለካኛ፣ ስን ስንገባ ነው ሰብስክራይብ የሚጨምረው። እና የዛሬው ብዙም አላበዛባቸውም ስለነበረን ቆይታ ከልብ አመሰግናለሁ። በድጋሚ እስከምንገናኝ ድረስ መልካም መልካም ውሎ ነው የሚባለው፣ እንግዲህ ያው ገና ስለሆነ መልካም ውሎ እላችኋለሁ ሀባይብ። ያው ቪዲዮቱ ትንሽ ናት፣ በትንሹ አርጌን የቀረጽኩትኝ እና እዚያ እቆማለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ ይላችኋለሁ ቤተሰብ።